በትግራይ ፖለቲካ አዲስ አሰላለፍ እየተከሰተ ነው። በእርግጥም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የህወሀት ፍንካቾችን እየተቀራመቷቸው ነው። የትግራይ ሰራዊት አዛዥ አልባ ሆኗል። ከጀነራል ታደሰ የሚጠበቀው ሰራዊቱ ለመንግስት እንዲታዘዝ ማድረግ ነው። በዚህ መሀል ታዲያ ጀነራል ታደሰ አጣብቀኝ ውስጥ እንደገቡ ነው ሪፖርቶች የሚያሳዩት። በጦርነት ወቅት ይመሩት የነበረውን ሰራዊት ለጊዜው ያስተዳደሩ ስር እንዲገዛ የማድረግ ተልእኮ ከአራት ኪሎ ጀነራል ታደሰ ተሰጥቷቸዋል። የትግራይ ጀነራሎች ደግሞ ሰራዊቱ ለደብረ ጽዮን ቡድን እንደገበረ እንዲቀጥል ይፈልጋሉ። በዚህ መሀል ድምጻቸው እምብዛም የማይሰማው ጀነራል ታደሰ ወረደ ጭንቅና ጣብቂኝ ውስጥ ገብቷል። ወዲህ ደግሞ አብይና ኢሳያስ ህወሓቶችን እየተቀራመቷቸው እንደሆነ የሚገልጽ መረጃ እየወጣ ነው። የአብይ ሰሞነኛ ሹመት ለዚህ እንደ ምክንያት ተጠቅሷል። እንደ አቶ ገብሩ ያሉ ፖለቲከኞች ደግሞ አብይ ከሰሞኑ የጊዜ አስተዳደር አመራር የነበሩ ሰዎችን እየሾሙ ያሉት ከለላ እንደ መስጠት ሊቆጠር ይችላል ይላሉ። እንደ ሌትናል ጀነራል ጻድቃን ገብረትንሳኤ ውጭ አገር ካልሄዱ ወይም ከትግራይ ካልወጡ ህወሓትን የተቃወሙ አመራሮች አደጋ ሊገጥማቸው ይችላል ያሉም ሲሆን የፌዴራል መንግስትም ለእነዚህ ሰዎች መሸሸጊያ እና ከለላ እያመቻቸ እንደሆነ ነው የምገምተው ይላሉ። ከዚህ በተጨማሪም እንደ አቶ ጌታቸው ረዳ እና እንደ ፕሮፌሰር ክንደያ ገብረሕይወት ያሉ ሰዎችን ጠቅላይ ሚኒስቴር አብይ አህመድ እየሾሙ ያሉት የትም ወድቀው እንዳይቀሩና ተገለው እንዳይቀሩ በሚል ነው በማለት እየተናገሩ ነው የሚገኙት። ለመሆኑ የጀኔራል ታደሰ ቀጣይ የቤት ስራና ተልዕኮ ምን ይመስላል? ጠቅላይ ሚኒስቴር አብይ አህመድ ከሰሞኑ ለትግራይ ሰዎች እየሰጡ ካሉት ሹመት አንጻር በትግራይ ያላቸው ፖለቲካዊ ዓላማና ግብ ምንድን ነው? ይህን የተመለከተ ሰፊ ጥንቅር ይዘናል። እንደተለመደው ቪዲዮ ላይክና ሼር በማድረግ ጥቂት ደቂቃዎችን ሲሆን አብራችሁን ቆዩ። አንዳንዶች ከወዲሁ ህወት ለሁለት ስለመከፈሉ እየተናገሩም ሲሆን ይህም ደግሞ በአቶ ጌታቸው ሹመት የበለጠ ሲያጠናክሩት ነው የታዩት። ለኤርትራ አጋር የሆነ ህዋት እንደተፈጠረ ሁሉ ለጠቅላይ ሚኒስትር አብይ አህመድ ወይም ለብልጽግናው መንግስት ያጋደለ የህዋት ቡድን በአቶ ጌታቸው በኩል መፈጠሩን በመናገር ላይ ናቸው። አቶ ጌታቸው የኢትዮጵያ መንግስት በኤርትራ ላይ ሊከተል የሚችለውን ፖሊሲ ብቻ ሳይሆን የህዋት አንጃ ተደርቦ ይዋጋለታል የሚባለው እና ከሰሞኑ ድል የቀናው ካርቱሙን በድጋሚ መቆጣጠሩ የሚነገርለትን በጀነራል አብዱል ፈታ አልቡርሃን ሚ የሚሰራውን የሱዳን ሰራዊትን በሚመለከት የሚከተለውን አቅጣጫ በተመለከተ ጠቃሚ የማማከር አገልግሎት ሊሰጡ እንደሚችሉም የሚጠቁሙ አልጠፉም። አቶ ጌታቸው ከዚህ በተጨማሪም ቀጠናዊ ይዘት ሊይዝ በሚችለው በአማራና በትግራይ ክልሎች መካከል ያለውን ውዝግብ በተመለከተም ለመንግስት ፖሊሲ ምክር ሀሳብ ሊሰጡ እንደሚችሉም እየተነገረ ነው። ይህም በተመለከተ የተለየ አመለካከት ያላቸው አንጋፋው ፖለቲከኛ አቶ ገብሩ አስራት ግን የጌታቸውን ሹመት ከፍ ያለ ትርጉም እንደማይሰጡት ይገልጻሉ። በኢትዮጵያ ፖለቲካ አማካሪ የሚባል መዋቅር ሚናው በግልጽ አይታወቅም። አማካሪ ምን ምን ሊሰራ ይችላል ተብሎ በህግ የሰፈረ ና የተዘረዘረ ነገር የለም። አማካሪ በሌሎች አገሮች የፖሊሲ አማራጮች የሚያቀርብ የመንግስታትን ውሳኔ እስከ ማስለወጥ የሚደርስ ሚና ያለው ከፍ ያለ ቦታ የሚሰጠው ኃላፊነት ነው። በኢትዮጵያ ግን እኔ በግሌ የማውቀው አማካሪ ማድረግ ያለበት ና የሌለ

መብቱ ኃላፊነቱና ስልጣኑ የት ድረስ ነው ተብሎ የተቀመጠ በህግ የሰፈረ ነገር የለም። አማካሪ ሲባል ሰዎች እንዳይከፋቸው የሚቆዩበት ለደሞዝ ወይም ጥቅማጥቅም ጠጋ የሚሉበት ና ዝም ብሎ የሚሰጥ ኃላፊነት መሆኑን የማውቀው አማካሪ በኢትዮጵያ ተጨባጭ ስልጣን ያለው አይመስለኝም። እነ ፕሮፌሰር አንድሪያስ እሸቴ እንዲሁም አቶ ነዋይ ገብረአብ የመሳሰሉ ሙራን ከነ መለስ ዜናዊ ጀምሮ መንግስትን በማማከር ይጠቀሳሉ። ሆኖም የአይኤምኤፍ ና የዓለም ባንክ የብድር ጉዳዮችን ሊያማክሩ ካልሆነ በስተቀር በመሰረታዊነት የመንግስቱን የማክሮ ኢኮኖሚም ሆነ የፖለቲካ ርዕዮተ ዓለም አቅጣጫዎችን የተመለከቱ ጉዳዮችን ሲያማክሩ አናውቅም። በዋናነት የኢህአዴግ አብዮታዊ ዲሞክራሲና የልማቱ አቅጣጫ ነበር በፖሊሲ ደረጃ ሲተገበር የኖረው በማለት ከአቶ ጌታቸው ሹመት የተለየ ነገር እንደማይጠብቁ ይገልጻሉ። ከሰሞኑ አብይ ከአቶ ጌታቸው በተጨማሪ ፕሮፌሰር ክንደያ ገብረ ህይወትን ሾሟቸዋል። ይህ ጉዳይ ለትግራይ ብቻ ሳይሆን ለኢትዮጵያ ፖለቲካ ምን ማለት ነው የሚለው የተለያዩ ሀሳቦችን እየተነሳበት ነው። በእነዚህ ሹመቶች ትግራይ ክልል በፌዴራል ደረጃ የፖለቲካ ውክልና አጣሁበት የሚለውን የቀደመ ሚና መልሶ እያገኘ ነው ወይ የሚል ጥያቄ ከዚህ ጋር አብሮም ይነሳል። በሌላ በኩል ወደ ህዋት ጠቅላላ ጉባኤ ስብሰባ አንገባም በማለታቸው በህዋት የታገዱት በአቶ ጌታቸው የመራ የነበረው ጊዜው አስተዳደር 17 አባላትና የህዋት የቀድሞ አማራጮች እንዲሁም የፓርቲው የቁጥጥር ኮሚሽንና የኤፈርት አመራሮች በቀጣይ ዕጣ ፈንታቸው ምን ይሆናል የሚል ጥያቄም አብሮ እየተነሳ ነው። ጊዜው አስተዳደሩ አሁን ሙሉ ለሙሉ በህወሓት እጅ በመውደቁና የጸጥታ ኃይሉ ህወሓትን ደግፎ በመቆሙ ባለፉት ሁለት አመታት ህወሓትን ሲገዳደር የቆዩ ከውስጥ የወጡ አመራሮች እንደ አቶ ጌታቸው ወይም እንደ ፕሮፌሰር ክንደያ መጠጊያ የሚሆን ስልጣን ካላገኙ በስተቀር በትግራይ መቆየት ከባድ ሊሆንባቸው እንደሚችል ነው የሚገመተው። እንደ ሌፍተናል ጀነራል ጻድቃን ገብረትንሳኤ ውጭ ሀገር ካልሄዱ ወይም ደግሞ ከትግራይ ካልወጡ ህወሓትን የተቃወሙ አመራሮች አደጋ ሊገጥማቸው ይችላል የሚሉት አቶ ገብሩ አስራት ግን የፌዴራል መንግስት ለእነዚህ ሰዎች መሸሸጊያ እያ ያመቻቸው መሆኑ ነው ግምታቸውን የሰነዘሩት። አቶ ገብሩ እንዲህ ይላሉ። አንዳንዶች ተመልሰን እንደራጃለን፣ ህዋትን የሚገዳደር ኃይል እናቋቁማለን ይላሉ። ሆኖም በቦታው ካልሆንክ እንዲህ አይነት የፖለቲካ እንቅስቃሴ በርቀት ለማድረግ ያስቸግራል። የብልጽግና ተላላኪና ተለጣፊ ሆኗል የሚል ዘመቻ እየተካሄደባቸው ነው። የነ ዶክተር ደብረጽዮን ህዋትን የሚገዳደር ኃይል በዚህ ሁኔታ መመስረት በአጭር ጊዜ ያስቸግራል። አሁን የነ ሞንጆሪን ህዋት የትግራይን ፖለቲካ ምህዳር ሙሉ ለሙሉ ተቆጣጥሮታል። ከዚህ በመለስ ፌዴራል መንግስቱም ቢሆን የራሱ ፍላጎት አለው። የነ ደብረጽዮንና የነ ሞንጆሪን ህዋት ፌዴራል መንግስቱ ህገወጥ ቢለው ተመልሶ ከእሱ ጋር ተደራድሮ ነው የአመራር ለውጡን ያደረገው። በዚህ የተነሳ ከሕወሓትና ከጊዜው አስተዳደሩ ተገፍተው የወጡትን አመራሮች እየሾመ ያለው እንዲሁ ለማጽናናትና ወድቀው እንዳይቀሩ ለማድረግ ብቻ ነው የሚመስለው። ጀነራል ታደሰ ያሉበት ሰራዊቱና የነ ደብረ ጽዮን ሕወሓት በመተባበር የእነ አቶ ጌታቸው ጊዜው አስተዳደሩ ላይ እንቅፋት ሲፈጥሩና መፈንቅለ መንግስት ሊባል የሚችል ስልጣን ንጥቂያ ሲፈጽሙ የፌዴራል መንግስት በዝምታ የተመለከተው ከነሱ ጋር ተደራድሮ የአመራር ለውጡን በማድረግ ለአጭር ጊዜ ፖለቲካ ነገሩን ለማብረድ እንደሚችል አስቦ ነው የሚመስለኝ። የተገለለውን ሌላኛውን ቡድን መንግስት የሾመው ከዚህ አንጻር ሳይው ወድቀው እንዳይቀሩ ብቻ ነው የሚል ግምታዊ ማብራሪያቸውን አቶ ገብሩ አስራት ለሪፖርተር ጋዜጣ ሰጥተዋል። እዚህ ጋር የአቶ ጌታቸው ረዳን ሹመት ትንሽ እናፍታታው። በ1990ዎቹ መገባደጃ መቀሌ ዩኒቨርሲቲ በእሳቸው የተማሩ ብቻ ሳይሆኑ ሲቪክስና ሌሎች ህገነክ ኮርሶችን የወሰዱ በጎበዝ መምህርነታቸው ያስታውሷቸዋል አቶ ጌታቸው ረዳን ወድ ይረዳን የወቅቱን መንግስት ስህተቶች ከመንቀስ ወደ ኋላ የማይሉት ደፋር፣ ሆኖም በእውቀት የበለጸገ ገለጻን የሚያደርጉትን ሰው በጊዜው በተማሪዎች የሚወደዱ ተራማጅ አመለካከት ካላቸው መምህራን እንደ አንዱም የሚታዩ ናቸው። መንግስትን ሲደግፉ ጉድለቶቹንም በመንቀስ ጭምር መሆኑ የወቅቱን መምህር ጌታቸው ረዳን ተራማጅና ጎበዝ የሚሏቸው ተማሪዎች በጊዜው በርካታ ናቸው። በሂደት ዶክተር ቴድሮስ አድሃኖም የሚመሩት በነበሩት የውጭ ጉዳይ ሚኒስቴር ውስጥ አማካሪ ተብለው ሲቀጠሩ በስማቸው በደንብ መታወቅ ጀመረ። በተለያዩ መገናኛ ብዙሀን እየቀረቡ መ መንግስትን የሚደግፍ አቋም በማንጸባረቅ ሲሟገቱና ሲጽፉም መታየት ቀጠሉ። ዛሬ የብልጽግና አመራር ሆኖ በከፍተኛ የመንግስት ስልጣን ላይ እንደሚገኙት እንደ አምባሳደር ሬድዋን ሁሴንና አቶ ዛዲግ አብረ የመሳሰሉ ሰዎች ሁሉ በሚሊኒየሙ የመጀመሪያዎቹ አመታት ወቅት ኢህአዴግ አፈራቸው ከሚባሉ በጫካ ትግል ካልመጡ ተተኪ ወጣት አመራሮች መካከል የወዲ ረዳ ስምም አብሮ ይጠቀስም ነበር። የውጭ ጉዳይ ሚኒስቴር አማካሪና የአንድ መምሪያ ኃላፊ በነበሩበት ወቅት ለሚዲያዎች ቅርብ እንደነበሩም ይነገራል። በወቅቱ ከኢትዮጵያ ጋር ፍጥጫ በተሞላው ግንኙነት ስለቀጠ የሰጠችው ኤርትራም እንደዚሁም ስለ ሶማሊያ ቀጠናው ጉዳዮች በመተንተን እና ለጋዜጠኞች ሀሳባቸውን በማጋራት የሚጠቀሱም ነበሩ። በሂደትም ወደ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊነት ተሸጋገሩ። በዚህ ወቅትም ቢሆን ከሚዲያዎች ጋር ቅርበት ያለው የተግባቦ ሰንሰለት የፈጠሩት ወዲ ረዳ በየሳምንቱ መደበኛ ጋዜጣዊ መግለጫ ለአገር ውስጥና ለውጭ ጋዜጠኞች በፈረቃ በመስጠት አባል የሆኑበትን የኢህአዴግን መንግስት አገልግሏል። ለውጡ አፍላ በነበረበትና ህዋ ከማዕከላዊ የኢትዮጵያ ፖለቲካ ተገፍቶ ወደ ትግራይ ገባ በሚባልበት በዚያ ሰሞንም አቶ ጌታቸው ከትግራይ ሚዲያ ሃውስ ጋር ባደረጉት ቃለ መጠይቅ ኢህአዲግ፣ ያደረገው ለውጥ ልክ አልነበረም ተብሎ ሲጠየቁ አንድ ነገር ተናግረው ነበር። ኢህአዲግ ለውጥ አለማድረግ አይችልም ነበር። የተደረገውን የሊቀመንበር ለውጥ ለውጥ ነው እየተባለ ያለ ይመስለኛል። አንድ ነገር የሆኑ ሰዎችና የሆኑ አሰራሮች ይዘን ባልነው መንገድ የሆነ ነገር ለመቀየር ሞክረን ሞክረን አልሳካ ሲል ቢያንስ አሰራር ይቀየራል። ለውጥ የሚለውን ጉዳይ በተለየ መንገድ እንፍታው ካላልን በስተቀር በኢህአዲግ ውስጥም ከነበረው ሁኔታ አንጻር ያመራር ለውጥ መደረጉ አስገዳጅ ነበር በማለት ወቅቱን ለውጥ ምንነት ገልጸውት ነበር። ከሰሞኑ እሳቸው ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ከመነሳታቸው እና በሌተናል ጀነራል ታደሰ ወረደ ከመተካታቸው ጥቂት ቀደም ብሎ በሰጡት ቃለ መጠይቅ ግን መፈንቅለ መንግስት የሚመስል የማህተብ ነጠቃ በአስተዳደራቸው ላይ መፈጸሙን ገልጸው ነበር። ህወት ሁኔታውን የአመራር ለውጥ ወይም ህግ የማስከበር እርምጃ እንደሆነ ቢገልጸውም እሳቸው ግን በህዋት ባኃይል ተገፍተው ከመቀሌ ወደ አዲስ አበባ መምጣታቸውን ነበር ሲናገሩ የተደመጡት። አቶ ጌታቸው በኢትዮጵያ ስለመጣው ለውጥ ከተናገሩ በኋላ በተከተሉ ስድስት ዓመታት የኢህአዴግ አመራር ብቻ ሳይሆን ብዙ ነገርም ግልብጥብጥ ወጥቶ ነበር። ኢህአዲግ በብልጽግና ተተካ። አቶ ጌታቸው አመራር ከሆኑበት ህወሓት ጋርም ከባድ ጦርነት ውስጥ ተገባ። ጫካ ያላዩ የኢህአዲግ ወጣት ተተኪ አመራር ሲባሉ የኖሩት አቶ ጌታቸው በዚህ ወቅት ግን የጫካ ትግል ምን እንደሆነ ለማየት የሚገደዱበት ሁኔታ ተፈጠረ። አቶ ጌታቸው በሰሜን ኢትዮጵያው ጦርነት ነፍጥ ከማንገብ ይልቅ የትግራይ ኃይሎች ቁፍ የኮሚኒኬሽንና የመረጃ ሰው መሆኑ ሲዋጣላቸው ነበር እየታየው። የትግራይ ኃይሎችን የተመለከቱ መረጃዎችን በጦርነት ወቅት በመስጠትም ከፍተኛ ዝና ማትረፍ ችለዋል ነበር በኢትዮጵያ የፖለቲካ ለውጥ መጣ በተባለ ማግስት አንድ ነገር በተወሰነ ሰውና በተወሰነ አመራር ተሞክሮ ውጤት ካልመጣ ቢያንስ የአመራር ለውጥ ማድረግ አስፈላጊና አስገዳጅ ነው በማለት የሚታወቁት አቶ ጌታቸው ሮዳ እነሆ በቅርቡ የእሳቸው ተራ ደርሶ በራሳቸው ሲያጋጥም ታየ ጠቅላይ ሚኒስትር አብይ ጭምር በቅርቡ በፓርላማ ጊዜ ያስተዳደሩ ድክመት እንዳለበት ጠቁመው የአመራር ለውጥ ሊደረግ እንደሚችል ገልጸው ነበር ይህ በተባለ በጥቂት ሳምንታት ጊዜ ውስጥም በህዋቶችም ሆነ በመንግስት በደካማ አፈጻጸምና አመራራቸው የተወቀሱት ይህን ምንም አስተባብሎ የማያውቁት አቶ ጌታቸው ረዳ በስተመጨረሻ በጀነራል ታደሰ ወረደ መተካታቸውም ይፋ ሆነ። ሆኖም ግን አቶ ጌታቸው በታደሰ ወረደ መተካታቸውን ተከትሎ በትግራይም ሆነ በኢትዮጵያ ፖለቲካ ለውጥ ይኖራሉ የሚለው ጥያቄ ጎልቶ እየተነሳ ነው የሚገኘው።